አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ ላይክ ሼር እያደረጋችሁ የምታበረታቱኝ ቤተሰቦቼ ውድ ቤተሰቦቼ በጣም የማመሰግነው ከልብ አመሰግናችኋለሁ አላህ ባላችሁበት የአለም ዳርቻ እሱ ይጠብቃችሁ እና ዛሬ በአዲስ ቪዲዮ መጥቻለሁ። እሱ ምንድነው? ምን ያክሎቻችንን ኃላፊነት የምንወጣው ምን ያክሎቻችንን አንዳንድ ጊዜ ከሰዎች ብቻ እንጠብቃለን የሆነ ነገር ማለት ነው። እኛ እኛ ምን ላይ ነን ብለን አናስብም። እና የዛሬው ምን ያላች መሰላችሁ? ሚስትህ ይላል ሚስትህ ፍቅር ሚስትህ ፍቅር ከአላህ ባንተ ላይ የሚስትህ ፍቅር አላህ ባንተ ላይ የዋለልህ ትልቅ ጸጋ ነው ይላል። የምትወድህ የምታፈቅርህ ሚስት ካለህ የጌታህን ጌታህን ልታመሰግነው ይገባል። ይህ ካላህ የተሰጠህ ትልቅ ስጦታ ነው ይላል ማለት ነው። ምን ያህል የዱንያ ጥቅማ ጥቅም ሞልቶ ቢተርፋችሁ በመካከላችሁ መዋደድ፣ ፍቅር፣ መተዛዘን ከሌለ የዱንያ ጥቅማ ጥቅም ፍቅር አይገዛም ይላል። ፍቅር፣ ውዴታ፣ መከባበር ያጡ ስንት ባለትዳር አሉ ቤት ይቁጠረው። አንተ ይህንን ጸጋ ካገኘህ ጌታህን ጸጋ አመስግን አላህ ሷሌህ ሚስት ሁሌም ባሏን ጀነት እሳትም እንዳይሆን ስለምታረቀው ተንከባከብ አክብራት ሚስትህ በደንብ ተንከባከብ ሴት ልጅና ህፃን የበለጠ እንክብካቤ ያስፈልጋቸዋልና ይላልና ና ይህ ምንድነው ጥሩ ነው ግን አንዳንድ ጊዜ ሴት ልጅ እንክብካቤ ይሄ የራሴ መልእክት ነው፣ ግን ሴት ልጅ እንክብካቤ ተወዳለች ይባላል። እንክብካቤ ጠላ የለም። ወንድ ልጅም ክብሩን ይወዳል። ብዙ ጊዜ ሰው ልጅ አንድ ነገር ሲነገር ለኛ የሚመቸን ሲነገር ብቻ አይደለም መስማትም ወይንም ደስ ማለት ያለብን። ለምሳሌ ስለሚስት ሀቅ ሲነገር፣ ስለባል ሀቅ ሲነገርም እንትን ማለት አለብን መስማት አለብን። አሁን ብዙዎቻችን አገራችን እናት አባቶቻችን በቃ የእናት አባት ሀቅ እንደዚህ ነው ምናምን ምናምን ምናምን ብለን ብዙ ጊዜ ስንነግራቸው ስንመክራቸው፣ ምናምን ምናምን እና በቃ አፉ በሉን እንደዚህ ነው እናንተ እንደዚህ አድርገን በቃ የእናንተ ሀቅ አይቻልም ምናምን ስንላቸው በጣም ደስ ይላቸዋል። በጣም ግን እነሱ ደግሞ ያላን ሀቅ የተለያየ ሽርክ የተለያየ ባዕድ አምልኮ ሲያመልኩ ይሄ እኮ ክልክል ነው፣ እዚህ አትሂዱ፣ እንደዚህ መጀን አትበሉ፣ እንደዚህ አታብሉ ምናምን ስንላቸው በቃ የሆነ ደስ አይላቸውም። በቃ አንድ ሰው እሱ የሚፈልገውን ሲነገር ብቻ አይደለም፣ እሱ ያለበትም ቢሆን ሐቅ ሲነገር መስማት አለበት። እኔ ለምሳሌ ይሄን ይሄን ይሄን ይሄን ነገር መወጣት አለብህ ከተባልኩ ለምን ይከፋኛል? በቃ ያን ነገር ከተወጣው መወጣት አለብኝ፣ ካልተወጣው ደግሞ ለወደፊት እንዲወጣ ማድረግ አለብኝ። ምክንያቱም አንዳንድ ሴቶች ሴት ልጅ እንደዚህ ነው ሴት ልጅ እንደዚህ ነው ይላሉ። ወንድ ልጅም የሚፈልገው ነገር አለ። ብዙ ጊዜ አሁን አንዳንድ ሰው የአረብ ሀገር ትዳርን በጣም እንትን ይለዋል፣ ያማርረዋል፣ ምን ይለዋል፣ ምን ይለዋል። ከአረብ ሀገር ትዳር ግን አብዛኛውን አረብ ሀገር ያለ ሰው ችግሩ መከባበር ነገር አያውቅም። ሰውየው ሚስቱም ማክበር አይችልም፣ ሚስቱ ባሏ ማክበር አይችልም። የሆነ ጥፋት ሲያጠፋ በስልክ ነው ነገሩ፣ አስር እጥፍ ድርብ አድርጋ ትመልስልታለች። ያኔ ነገሮች ይተጋጋሉ፣ ነገሮች መባረድ የለም። ነገሩ በስልክ ነው፣ ተጣጥሶ አላስፈላጊ ነገር ይገባል ማለት ነው። ስለዚህ ውድ ቤተሰቦቼ መከባበርን መተዛዘንን አላህ ይስጠን። ለታናሹም ለትልቁም ሁላችንም ኃላፊነታችንን እንድንወጣ አላህ ያደርገን እላለሁኝ። የዛሬው ቪዲዮ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።